ጊዜ አመጣቸዋለሁ ወይዘሮ ባዩሽ መጀመሪያ ቁጭ እንዴት ነሽ እያልኩሽ እኮ አልመለሽልኝ አታስ መሲ ባክሽ እሺ ወይዘሮ ዞሮ ባዩሽ ሜላት እየተከታተለችሽ እንደሆነ ጥቆማ ሰጠሽን ነበር አዎ በደምብ ቆይ ባዩሽ እኔ የት ነው የተከታተልኩሽ ደግሞ ባለፈው መንገድ ላይ የተገናኘነውን እየደበቅሻቸው ባልሆነ ምንድን ነው ወይዘሮ ሜላት አይገርማችሁ፣ እረስቼው ነበር። ባለፈው አጋጣሚ መንገድ ላይ ያገኘኋት ነው። ሄጄ እንዴት ነሽ አልኳት። አረ፣ እባክሽ አጋጣሚ ነበር። ቆይ የተናገርሽውን እረስተሽው ነው? ከዛ ቀን ውጭ ተገናኝታችሁ ታውቃላችሁ? አረ በጭራሽ። እሱ አግኝታኝ ከሆነ ትናገር እንጂ፣ እኔ በጭራሽ አግኝቻትም አላቅ። ባዩሽ፣ አግኝቼሽ አውቃለሁ እንዴ? አዎ። አይ፣ ከዛ በኋላማ ተገናኝተን አናውቅም። እና አንድ ቀን እኮ ሊያጋጥም ይችላል አጋጣሚ እንዳልሆነ በጣም እርግጠኛ ነው። ወይዘሮ ባዩሽ የተለየ ያየሽው ነገር ካለ ነገር። እንዴ እኔማ፣ ምን የተለየ ነገር አለ? እናንተ ድረሱበት እንጂ ወይዘሮ ባዩሽ፣ ሆን ብለሽ ነው እንደ እያደረግሽ ያለሽው። ምን አደረግኩኝ? እየተከታተለችኝ ነው ብለሽ የነገርሽን እርግጠኛ ሆነሽ ነበር አይደለ? እሱን እናንተ ድረሱበት አልኩ። ባዩሽ፣ አንድ ነገር ልንገርሽ፣ እኔ በአንቺ ምክንያት የደረሰብኝን በአንቺ ምክንያት አስራ ስድስት ዓመት ሙሉ ጠፍታ ያገኘኋትን ልጄን ነው የማስበው። አረ እባክሽ እሱ ነው ሀኒ ግን፣ ለምን አትስማሙም? ሽማግሌ ልኮች ነው እንዴ? ሰላምዬ እዬ ቢልከኝስ ምን ችግር አለው? ሰላምዬ ያደረገውን እያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው። እንዴ እና ቤስምሽ ምን ችግር አለው? እንዴ ባረግዝሽ? ሰላምዬ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለ ሳመሽ ነው የምታረግ እና ሀና፣ እያሾፍሽ ነው። እኔ ለምን አሾፋለሁ አባዬ ልጅ ከንፈሯን ተስማን ያረገዘችው ቢባል ሰው አይሆንም። ቆይ አንቺ ልጅ ግን ጤነኛ ነሽ? ምን ነው ሰላምዬ፣ እንዴት ብታስብ ሆኖ ስትሰሜ የምታደርጊ ዥ መሰለሽ እና መብርሃን ድራሽል። ቆይ አንቺ ልጅ ከጫካ ነው እንዴ የመጣሽው? ሰላምዬ ደግሞ አትቆጫም። ቆይ አሁን አንቺ የኔ የት ነሽ ቃሪያ መስሎኝ ቆርጥም የለሽ ነበር። ደግሞ እንደሱ አትይኝ፣ እኔ በጣም ፈራለሁ። እንዴት አየሽ? እንደሱ ነዋ። በል ለማንኛውም ምግቡን ብላ። ጉልሻሽ ደግሞ መድኃኒት ወይ ፋውስ ነው? ኧረ እባክህ አንተ ልጅ እንደዚህ እያልክ ልቤን አታቅለጠው። እንደው ምን አይነቱ የገጠመኝ እናንተዬ! ወይ ግን አንቺ ሳ በይም። መጀመሪያ አንተ ጥገብና ከዛ ነው ይበላለሁ። ምንድን ነው እያሻነሽ የምታጉሽ? ሰላም ጤና ይስጥልን ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ እንኳን ደህና መጣችሁ ወደ ቻናላችን ለዚህ ቻናል አዲስ የሆናችሁ እንደተለመደው ቤተሰብ ሁኑ ሳብስክራይብ በማድረግ ወይዘሮ ሜላት ተከሳለች ባዩሽ እየተከታተለች ነው ብላ ጣቢያ ሄዳ ስሞታ አቅርባባታለች ማለት ነው። ምክንያቱም እሷ ከአንዴም ሁለቴ እየተከታተለች የስራ አስፈራቻት። ባዩሽ ሜላትን በጣም ነው እየፈራቻት ያለችው። እስካሁን ጀግና ጀግና የሚያጫውታት ለካ ባዩሽ ሜላት ስላላወቀችበት ነው። አሁን ግን እያንዳንዱን ሂደቱንም እሷም እየተከታተለቻት እንደሆነ ና ደርሳበታለች። ወይዘሮ ሜላት ግን ለፖሊስም ማሳወቅ አትፈልግም። ምክንያቱም ሁሉን ነገር በራሴ ነው መጨረስ ያለብኝ ብላ ስላሰበች እናም ፖሊስ ጣቢያ ሄዳ እየተከታተለችኝ ነው ብላ ከሰሰቻት ማለት ነው። ፖሊሶቹ ወደ ቤቷ ሄደው ባዩሽ መታ እኛ ጋር ስሞት አቅርባልሽ አቅርባለሽ ክስ አቅርባብሻለች የተከታተልሽ ነው ተከታተለች ነው ብላ ምን ትያለሽ? ብለው ቤቷ ድረስ ሄደው ጠየቋት እና እሷ ግን ካደች ማለት ነው። እኔ በጭራሽ የተከታተልኳት አይደለም እኔ ፖሊስ የያዘውን ጉዳይ ጣልቃል ቃል ገባ ምን የስነ በህግ በደንብ ጠንቀቄ የማውቅ ነው፣ ራሴን ሕይወት አላበላሽም ብላ መለሰለችላቸው ማለት ነው። እናም ፖሊሶቹም ቀጠሮ ይዘው በሌላ ጊዜ ከባዩሽ ጋር ጣቢያ ድረስ መታችሁ ሁላችሁም ሁላችሁም ባላችሁበት ክስ እሷም ክሷን ታቀርባለች፣ አንቺም ደግሞ አይደለም ካልሽ ደግሞ ትከራከሪያለሽ ብለው በዚህ ቀጠሮ ይዘው ተስማምተው ተለያዩ ማለት ነው። ሀኒቾም ከእዝራ ጋር ጠብ ውስጥ ናት እስካሁን እየታረቀች አይደለም። በባለፈውም ከለጀሮ እንኳን እንደሳለ ከእዝራ ጋር ተጣልተና ስትለው እኔ ባንቺ ደስታ እምደሰት እንጂ እኔ ባንቺ ደስታ በአንቺ መከፋት ውስጥ ነው ደስ የሚለኝ ሰው አድርገሽ እንዴት ታስቢኛለች? ብሎ ጮሆባት ነበረ። እናም እሷ ተጣለው ያለችው እንዲስማት ስለሞከረ በዛ ተናዳበት ነው ማለት ነው። ሰላምም እሷ ጸባዩን እያወቅ እና እንደዚህ አይነት ወግ አጥባቂ መሆኗን እያወቅ እንዴት እንደ አይነት ስህተት ተሰታተስ እስካሁን እሷን የምትወዳት ከሆነ ጸባዩ ማወቅ ነበረበት ብላ ወቀሰችው። በዚህም ምክንያት እንግዲህ መጥቶ ሰላም ሌላ ሲፈልግ ሰላም ሳትለው ጥለው ሄዳለች ማለት ነው በሌላ እናም ሀኒቸውም ግራ ገብቶታል። ምክንያቱም የሁለታቸውን ጓደኝነት ትፈልገዋለች ማለት ነው ወይዘሮ ሜላት ተምሳሌ ላይ ቁጭላ በጣም ተናዳ ነበር እና ከጧት ጀምረሽ በጣም ዘም ብለሻ ምን ሆነሽ ነው ብሎ ምናሴ ጠይቃት እና ባዩሽ እንደከሰሰቻት እና እየተከታተለች ነው ብላ እንደከሰሰቻት ነገራት እና እየተከታተልሻት አይደለም ወይ እርግጠኛ ነኝ እየተከታተልሻት ነው እኔ አንቺን አውቅሻለሁ ብሎ አፋጠጣታኝ እናም እሷም አደለም ብላ ካደች ለቤተሰቦቿም፣ ለፖሊሶቹም አደለም ብላ የተከታተልኳት አደለም ነው እያለች የካደች ያለችው እሱ ግን ደርሶባታል። በዚህ ምክንያት ተጨናንቋለኝ ምናሴ ማለት ነው። ቤተሰቡ ችግር ከመፈጠሩ በፊት እኔ ቀድሜ ደርሼ ችግሩን ልፈታ ባለመቻሌ በጣም እያዘንኩ ነው ብሎ ለሰላም ና አናገራት። እናም የወሰደው እርምጃ እሱ እንትና ላይ ማለት ነው ያው በባለፈው ሂዳ ድንብላ ሌዳ ስታገኘው ተምቹን ስለአየ በዛም ምክንያትም ተናዷለኝ እናም እሱ ላይ ነው ውሳኔ ለመወሰን ያሰበው ሀኒቿም ተምቹን ማግኘት ትፈልጋለች። ተምቹን ለማግኘት ደግሞ ያላት አማራጭና ያላት እድል ድንብላልን ማናገር ነው እናም ወስደሽ አሳይኝ ያለበትን ያለበትን ሁኔታ ማወቅ እፈልጋለሁ ማየት ፈልጋለሁ ብላለች እሷ ግን በጭራሽ ነው የላሳየሽ አልችልም፣ ምክንያቱም ፈቃደኛ አይደለም እሱ ማንንም እንዳትና ለማንም እንዳትናገሪ ማንንም ይዘሽ እንዳትመጭ ብሎኛል ብላ ነገረቻትና፣ ዛሬ ቤት ውስጥ ሜላት ስለዋለች አልሄድኩም አልጠየኩትም፣ ግን ሲሄድ ነግርልሽ እና ፈቃደኛ ከሆነ ወስድሻለሁ ብላ ሄዳ ነገረችው ማለት ነው እና ሀኒቹ ልታየው እንደምትፈልግ ነገረችው። እሱ ግን ታጮህ አባት ድጋሚ እዚህ እንዳትመጭ እንዴት ደሽ ትናገሪያለሽ ብሎ ተናደደበት ማለት ነው። በድንብላል ጓደኞቹም በደብድበውት ነበር ደብድበው ብር ስጠን ያው ብር ስለሌላቸው ያላቸው አማራጭ አጎቱ የላከለት ብር እንዳለው ስለሚያውቁ እሱን ደብድበው ብር ለመቀበል ነበር ሀሳባቸውና በጉልበትም ቢሲላቸው እንግዲህ በጸባይ ብሩን ስልኩንም ተቀብለው ደብድበው ጥለው ሄደዋል። በዛም ነው ተደብድቦ ወድቆ እያለ ነው ድንብላል የደረሰችለት እና ምግብ አብልታ ምናምን የተለየችው፣ እነዛም የውፈርተዋል መጨረሻ ላይ ጆሮ ከሰማ ይገለናል አይምረንም፣ ስለዚህ እንመልስለት ብለው በስከ መጨረሻ ቢያንስ ብሩን ቢያጠፉት እንኳን ስልኩን ለመመለስ ተስማምተዋል ማለት ነው። ሁለቱ ጓደኞቹ አኒቸውም። ወደ ትምህርት ቤት አልሄደችም፣ አንደኛ በእዝራ ምክንያት ስለ ስለተኮራረፉ ትምህርት ቤት አልሄደችም እና ሰላሜና፣ ለምንድነው ትምህርት ቤት ማትሄጂው እሱም ፈርተሽ ነው ወይ? ብላ ጠየቀቻት እና በዛውም ሙድ እየያዘችባት ነበር። እንዴት እንዴት ስለ ሳመሽ ብቻ እንደዚህ ነገሩን ታከሬዋለች፣ ስትላጠኝ እንዲ ባረግዝስ ብላ በጣም ተናደ። ሙድ እየያዘች ሰላሚናም ጥላት ሄደች እና እንኳን በቃ ሳንዴት ናት ካኒቾ ምናምን ብሎ ጠየቃት። ከእዝራ ጋርም ተገናኙ። እሷ ጭራሽ እኔ ላይ ሙድ እየያዘች ነው፣ በጣም ሙድ እየያዘችብን ነው ምናምን ብላ ነገረችው እና ያው እንግዲህ በራሱ መንገድ የምትችለውን ሁሉ ሞክርና ይቅርታ አድርግላተኝ፣ ይቅርታ ታደርግልሃለች ብለው በዚህ ምክንያት እንግዲህ ከእዝራ ጋር እንኳን ምንም አላማረባቸው እውነት ለመናገር ቢጣሉ ራሱ እና ወይዘሮ ባዩሽና ሜላትም ድጋሚ ወደ ፖሊስ ጣቢያ ተጣርተው ሄዱ። ነገር ግን ሁለታቸውም የተጠቃቀሱ እውነቱን መናገር አልፈለጉም። መጀመሪያ ላይ የተከታተለችኝ ነው ብላ ከሳ ስታበቃ ወይዘሮ ሜላት አልተከታተልኩሽም ብላ ስትክድ እሷም እንደገና ስለጠቀሰቻት እናንተ ድረሱበት ብላ ምናምን ዘጋያችሁ ማለት ነው። እና እናንተ ለምንድን ነው መጀመሪያ ላይ የተከታተለችኝ ነው ብለሽ ከሰሽ አሁን የካድሽው ምናምን አሏት። ሁለታቸውም የተስማሙበት የራሳቸውን ነገር ይኖራል እና በዚህም ምክንያት ፖሊሶቹም ጠርጥረዋል አቆየ ቀለዱብን፣ ነው የደበቁት፣ የተስማሙን ነገር አለ ምናምን፣ እነሱም ጠርጥረዋል። በእርግጥ ከዛ መንገድ ላይ ሲገናኙ ባይሽ እና ሜላት በርሳቸው ሲዛዛቱ ነበረ እና ምኔን ተይኝ፣ በቃ ከዚህ በኋላ ተይኝ ያለቻት ነበር። ባይሽ ራሱ ፈርታታለች። ከዚህ በኋላ ይህ ሁሉ ነገር ካበላሾች በኋላ አልታውሽም ነገር ግን ከጀርባሽ ያሉትን ሰዎች ማን እንደሆኑ ማንነታቸው ነው እንጂ የማውቀው ከጀርባሽ ብዙ ሰው እንዳለ ስለማ ከጀርባሽ ያለውን ሰው ነገር ከዛ ተውሻለሁ አለቻት። እሷ ግን ከጀርባዬ ማንም የለም ምንም አይነት ሰው የለም፣ ስለዚህ እኔን ተይኝ ብላታለች። እና እውነቱን ካልተናገርሽ አንቺ ራሱ ሳታቂ ነው የማጠፋሽ ብላ ዝታባታለች። እና የባዩሽና የሜላት ፍጥጫ እንደቀጠለ ነው። ምናሴን በስከ መጨረሻ ፖሊስ ጣቢያ ሂዶ ጥቆማ ስዟል። ምክንያቱም እርግ የርግ ጓደኛ የሆነ ቦታ እኔ ያለበትን አቃለው ላሳያችሁ ብሎ እዟቸው ሄደ። እርግብ ያለችበት እሱም ያውቀው እርግብ ያለችበትን እንደሚያውቅ ነው። ከፖሊሶቹ ሲሄዱ እና በሚያሳዝን ሁኔታ የጠረጠረው ሰው ሃኒቾ እንደ ጥቆማ እንደላከችበት ነው። እናም በጣም ፋራናትን ነው፣ የዚህን ያክል ፋራናት ያልገመትኩም ነበር እያለ በሃኒቾ በጣም ተናዶባታል። ግን ሂድና ንገራት ለዛች ፋራ እህት እኔ እስር ቤት ቤቴ ነው፣ ምንም ማለት አይደለም ብታሰርም፣ ስለዚህ እኔ ምንም አይጨንቀኝም ብሎ እንግዲህ ሃኒቾ ለቄም ይዟለኝ ምክንያቱም እሷ ምናሴ ድን ብላል ምናሴ አይተዋት ዛ ለሃኒ እንደነገራት አይደለም የነገረችው ማለት ነው በቃ ሀኒ ላገኘት ታገኘ ትፈልጋለች ብቻ ስላለችው በዛ ምክንያት እሷ ናት የጠቆመች ብሎ ጠርጥሯል ማለት ነው። ቀጣይም ክፍል ይዘንላችሁ እንመጣለን። በያላችሁበት ሰላማችሁ